ማፈልጋለሁ አለቃ፣ ስሉም ደግሞ እንደዚህ ሆንኮ በእኔ ምክንያት ስለሆነ ይከፋኛል። እንደዚህ ስላልሽ ማምንሽ ነው የሚመስልሽ? እሱ ያንተ ፋንታ ነው። እስኪ ይህን ኔ ይመስላት። ጽናትና ኪራ ታረቁ። ደስ ሲል ወይ ወይ ፍቅር፣ ከዛ ውጣ ውረድ በኋላ ፅናት እና ኪራ ታረቁ ማለት ነው። በጣም ነው ደስ የሚለው። አይገርም እና ብቻ በጣም ነው ደስ የሚለው። መጨረሻ ሰዓት ደርሰዋል ማለት ነው። ለምር በጣም ደስ ያላችሁ እና መቼ ነው መቼ ነው መቼ ነው የምትናገረው መቼ ነው እውነቱን የምታወሪው ላላችኋት ማለት ነው። አሁን ይሄው ታርቀዋል ማለት ነው ፅናትና ኪራ እና በጣም ነው ደስ የሚለው ማለት ነው። ሰላም ሰላም፣ ውድና እየተከበራችሁ የዓለም ዩቱብ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ አላችሁ? ከኔ ጋር እግዚአብሔር ይመስገን ደህና ነኝ። እንዴት ቆያችሁ? ሰላም ናቸዋ! ከእኔ ጋር ሁሉ ሰላም ነው። ለቤት አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያረጋችሁ ገባበሉ ማለት ነው። ሼርም እያረጋችሁ ማለት ነው። በሀገርም በውጭም ያላችሁ ሰላማችሁ ዝዝት ትርፍ ይበልልኝ። ዛሬ በአዲስ ነገር መጥቻለሁ። ደስ በሚል መልኩ ነው የመጣሁት ማለት ነው። ዘመኑ ጽናት፣ በቃ መቼ ነው አንቺ እውነቱ የምታናገሪው? መቼ ነው የምትታረቁት? መቼ ነው እያላችሁ ብዙ ልጆች ተጨንቃችሁ ነበር። ዛሬ ጽናት ዲራማ ይላችሁ ማየት ይቻለሁ ማለት ነው። ደስ በሚል መልኩ ማለት ነው። ዛሬ ለካ እንደዚህ ፍቅር፣ ለካ እንደዚህ ጥላቻን፣ እንዲህ ፍቅር ያደብራል ማለት ነው። ዋው በጣም ደስ ይላል የምር እና በቃ ያጠናክራቸዋል ማለት ነው። ፈተናዎች በጣም ያጠናክራቸዋል። እና ከዛ በፊት በጣም ነበርንት የሚሉት አሁን ላይ ከተጣሉ በኋላ በጣም ፍቅራቸው እየጠና እየጠና እየጠና መጣ ማለት ነው። በጣም ደስ የሚለው ማለት ነው የምር። በቃ የመጨረሻ በቃ ብቻ ጽናት በቃ በጣም ደስ ያላት የሆነ በቃ ቅናት ሁሉ ሊያስቀናት ብዙ ነገር ጥረዋል ማለት ነው እና በጣም ደስ በመጨረሻም እንደዚህ ደስ ስላላቸው እኛም ደስ ብሎናል ማለት ነው። ጽናት ድራማ እና ኪራና ጽናት ታርቀዋል። አሁን ወደ ፍቅራቸው ሊመለሱልን ነው። በጣም ደስ የሚለው ማለት ነው እና ወዶቼ ዛሬ ጽናት ዲራማ ነው ማለት ነው እና ያው እናሁም ሰኑም በጣም እያወሩ ነበር አብሮ ቁጭ ብለው ምሰኑ በቃች ልጅማ በቃ በጣም እንትን ብላለች ምናምን እያለች አልነበር እና ነሁን አረ በቃ እንትና ኪራን ጥሪ ብሏት ኪራ ጋር ስትሄድ እሱም በቃ አረ ኪራ ምን ነህ ነው ከሳህብኝ? ምን ነህ ነው እንዲ እንዴት ከሳህኩ? በኔ ምክኝ አንኩ ከሳህው ኪራ ይ እንዴዚህ እንድትሆን አልፈልግም። እንኮ ወድጄ እኮ አይደለም አንተ ነህ ራኩ እያለችው እና ፅናት ምን እንደሆነ ነው የምትፈልገው? ደስተኛ እንደሆነልሽ እህ፣ ምን እንደሆነ የምትፈልገው? ያላት። አይ ኪራ፣ እኔ እንደዚህ አይደለም እኔ እኮ በቃ ሁሉም ነገር ጥፋት የኔ ነው አለችው። የራሴ ጥፋት ነው አቃለው፣ በእኔ ምክንያት ነው እዚህ የከሳኸው እያሉ ሁለታቸው በፍቅር ተንቃቀፉ፣ ማለት ነው በጣም ደስ የሚለው እና ኪራም በቃ ተዚህ በኋላ አትጉጅኝ፣ እንደከሳው እንደዚያ ታይማ ታይውስ ከይ ዝም ብለሽ አላት። ሀዘያ የሆነ ኮኬራ እና በቃ እንደዚህ እንድትሆን አልፈለግኝ። ከዚህ በኋላ ከአንተ ጋራ ነኝ እና ምንም ነገር አይፈጠርም ለሁሉም ነገር ደግሞ ይቅር አርግልኝ፣ እያላችሁ እየተናገራችሁ ነበር። እሱም እኔ በፍጹም አንቺ ደረቅ እንዴት ነው አንቺ ሌላ ሰው ልትደርኝ ሽሩ ጉዳይ የምትሄሩ እኔ ከአንቺ ውጭ እንዴት ነው ሌላ ሰው ማግባት ስምችለው፣ እያለ እሱም በጣም እየተናገራት ነበር። ጽናትም በቃ እኔ እኮ ወድጄ አይደለም እንደዛ ያረኩት እናም ኪራ ይቅር በለኝ አለችው። እዛ ኪራ እሺ ችግር የለምን፣ ያን ከንቺ መለየት አልፈልግም፣ ከንቺ ጋራ መሆን ነው መሆን ምፈልገው እና አትራቂ እያላት ነው። ይህም ሆነ ነው መጨረሻም ተሳክቶላቸዋል፣ ታርቀዋል ማለት ነው። እና ኪራና ናሁምና ሰኑ በጣም ደስ አላቸው ማለት ነው። ሰኑም በቃ ተሳክቶላቸዋል ከእንግዲህ በኋላ በቃ እንትናትበይ ምናም ብላ መከረቻት ብዙ ነገር አለቻት። እና ነናሁም ነምሩም በጣም ደስ አላቸው ወደ ራሳቸው ሲመለሱ፣ እና ከዚህ በኋላ ወደ ፍቅራቸው ተመልሰውን ማለት ነው። እና በቃ ኪራን በደስታ እንትና አለ ማለት ነው። ጽናትም እንደዛው እናሰኑም እንደዛው ማለት ነው። እና በቃ የሁላችሁም እንደዚህ ያርግላችሁ ማለት ነው። ደስ ይላል በጣም። በርቶልን ከዚህ በላይ እንጠብቃለን ማለት ነው። የምር ብዙ ነገር እንማርበታለን በዚህ ትምህርት ነገር ነው ከምር። እና ጥላቻም ፍቅር ነው፣ ሁሉ ነገር ያስተምራል። በጣም አሪፍ ነው። እና በርቱልን ጽናት ዲራማ ማለት ነው። ጎበዞች ናችሁ እና ትሎ ትሎ ቪዲዮ ልቀቁልን ማለት ነው። እና ያ ሁላችንም እንደዚህ ቢያረገን ጥሩ ነው ማለት ነው፣ ሁላችንም እና በጣም ደስ የሚለው ሙሩም በደስታ ደስ አላት። ሙሩም በቃ አዘነች ስለ ናሁም። እኔ እኮ ናሁምን በጣም ነው የምወደው። እና ለእናቱ ለምንድን ነው ያልነገራት የልብ ተማሚ መሆኔን ለምንድን ነው ያልነገራት ብላጽ ሙሩም በጣም እያዘነች ነበር። ናሁም ግን ምንም ያውቀው ነገር የለም። እሷ ግን የምታስበው ሌላ ነበር። ከቤት ቁጭ ስትል ለምንድን ነው ያነገራት የልብ ታማሚ መሆኔን እያለች ብቻዋ ተፍስለስል ነበር። ናሁም ስጦታ ይዞላት መጣ። ሲመጣ እሷም ተኝታ ነበር። ከዛ በፈገግታ ፈገግ ያለችለት ከዛ ለምንድን ነው የቆየህብኝ ስትለው አይ ሙሩዬ፣ እኔ ዛሬ በጣም ደስ የሚል ነገር ነው አላት። ምንድን ነው ስትለው አይ በቃ ዛሬ ህጽናት እና ኪራ ኮ ታረቁ ብታይ አላት። ከዛ ምሩም በጣም ደስ አላት። እንዴ ታረቁ እንዴ እንዴት ስትለው አሁ በጣም ታረቁ ደስ ይላት እና ለምንድነው እንደዚህ ሆንሽ ሲላት፣ አይ ምንም አይደለም ብላ እሷም አልበሰበሰች ማለት ነው። ከዛም ሰኑና ምሩ ደግሞ በቃ እሷ ያው ውስጧ አላመነበትም አደል ጽናት ስላላመናችበት አሁንም ድጋሚ እንደዛ እየሆነች አሁንም እሱን ለመራቅ እየሞክረች፣ አሁን ደግሞ በቃ እንሰራለታለን ብላ ብለው ሙሩና ሰኑና ሆሜን፣ እሺ በቃ ከዚህ በኋላ እሷን ማስቀናት ነው ያለብን። ከዚህ በኋላ ከዛ በኋላ ምን እንደምትሆን እናያለን ብለው አስቀናት ማለት ነው። ከዛ ምሩም ሌላ ሰው ሆና አናገረቻት። ኪራ ሌላ ቦታ እንደሆነ ኪራ ውጭ እንዳደረ ጽናትም ቤት ብቻ ሆነች። ከዛ ትደውላለች ትደውላለች፣ ስደውል ምታነሳ ምሩኖች እንደ ሌላ ሰው ሆና ወረጃት። ከዛ ኪራም ተኝቷል አሁን የለም እያለች ጽናትም በቅናት አበደች ተናደደች፣ እስከሚመሽ ድረስ ጨነቃት ማለት ነው። ኪራም በቃ በጣም ተው አታስጨንቋት በጣም ነው የምታዝንብኝ ምናምን እያለ እሱም ያለ ሆዱ በቃ እንትን እያለ አሰባቸው። ተካፈለ ማሽ በቃ ይሆንላችሁ ብሎ እሱም እንትን አለ። ከዛ እሷም በቃ እንደዚህ የምታረግ ከሆነ እኔ በቃ ከዚህ ቤት እጠፋለሁ አለችው። እዛም እሱ እንደዚህ ለምን እንደምታረጊ እኛ በቃ አውቀ ነው እንደዛ ያረግንሽ ብለው እነሱም እውነቱ ነገራት ማለት ነው። እና በጣም ነው ደስ የሚለው ከምር በቃ እና ቅናት እንደዚህ ያጭራጭራል። የሚወዱ ሰው እንዴት ነው የሚወዱ ሰው አሳልፈው ለሌላ ሰው የሚሰጠው? ከምር እንጃ ብቻ። አይ ጽናት በገዛ እጅሽ ራስሽን ትጎጃለሽ። ራስሽን እና ደግሞ ሌላ ሰው ሲወስዱብሽ ደግሞ ለምን ወሰዱብኝ ትያለሽ። አይ ጽናት እንደው አንቺስ። እና በጣም ነው ደስ የሚለው ከምር። ሁላችሁ እየገባችሁ ላይክ ሰብስክራይብ እያረጋችሁ ገባ በሉ ማለት ነው። ፅናት ድራማ በጣም ደስ የሚል ነው። ብዙ ነገር ትወስዱበታላችሁ። በጣም አሪፍ ነገር ነው። ስለ ፍቅርም፣ ስለ እውነቱም ነገር ያው ብዙ ነገር ትማራላችሁ ማለት ነው፣ ውድ ቤተሰቦቼ ማለት ነው። ያው ገብታችሁ ላይክ፣ ሼር እያረጋችሁ አበረታቱኝ ማለት ነው። እኔ እናንተ ብርታት ነው የምፈልገው። አይዞች በርቺ ካላችሁኝ የተለያየ ቪዲዮ ለቅላችኋለሁ ማለት ነው፣ ውድ ቤተሰቦቼ እና ቪዲዮ የከወደዳችሁት ላይክ ሰብስክራይብ እያደረጋችሁ ገባ ገባ በሉ ማለት ነው። እና እስከ መጨረሻ ደግሞ ቪዲዮ እዩልኝ። ስለ መወዳችሁ ስለ ሁሉም ነገር በጣም አመሰግናችሁ ማለት ነው። ውድ የአገሬ ልጆች እግዚአብሔር ያክበረልኝ። ከምር ውድድ ነው ማረጋችሁ። መልካም ቆይታ ይሆነላችሁ።